ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት አመሻችሁ? ባላችሁበት ቦታ ሰላማችሁ ብዘት ይበል። እኔ እግዚአብሔር ይመስገን አለሁኝ። እንዴት ናችሁ? ዛሬ እነ ሄሉ ለቀው ነበረና እንደኔ ግን ግራ የተጋባ ነገር ማለት እንደኔ ግራ ተጋብታችኋል? እህቶቼ ማለት እኔ ግራ ገብቶኛል። እግዚአብሔርን ነው ምላችሁ። ከያብ ጋር ያላት የቀለበት ፕሮግራም ውሸት ነው ወይስ ውሸት ነው ማለት ነው? እኔ ግራ ገብቶኛል። ምክንያቱም እዚህ ጋር ሮቤል እየተናገረ ያለው ሮቤል እንግዲህ ስለሱ ስለ ያብ ክፋት ሳትናገረዋት አትቀርም እንደማትፈልገው ከሱ ጋር መቀጠል እንደማትችል ነበረ ሁሉ ነገር ዘርዝራ እየተናገረችው። ሲቀጥል ደግሞ እውነተኛ የምትወደው የምታፈቅረው ቢሆን ኑሮ ገበናዋን እንዴት ለጓደኛዋ አሳልፋ ትሰጣለች? ይህን ያህል ስለሱ ክፉ ለምን ልታወራ ቻለች ማለት ነው እና ሲቀጥል ደግሞ ያልተረዳሁት ነገር ቢኖር ማለት ነው ይሄ የቀለበቱ ነገር ውሸት ነው። ህዝብ ህዝብ ማለት ግራ ገብቶኛል። እውነት የእውነት ቀለበት አርግተው ቢሆን ውሎ በትክክል ቀለበት ያደረገልኝ አጋሬ ነው ምናምን የሚለው ነገር ሁሉም ጓደኛ ጓደኛ ነው እንጂ የሚሉ ስለ ያብ የቀለበት ማድረግ ስለ ጋብቻ ማናቸውም ጓደኛሞች የሚያወሩት ነገር የለም። እሷ ራሱ ስለ ጋብቻው ክብር የሰጠችው ነገርም የለም። ሲቀጥል ደግሞ እውነተኛ ፍቅር ከሱ ጋር ብትጀምር ኑሮ ይህን ያህል ለሮቤል እንደማትፈልገው፣ ከሱ ጋር መቀጠል እንደማትፈልግ እንዴት ይህን ሁሉ ሚስጥር ልትነግረው ቻለች? ማለት እኔ ግራ ገብቶኛል። እግዚአብሔርን ሲቀጥል ደግሞ አሁን ለምሳሌ ያብ ከእሱ ጋር እንዳትገናኝ ብሏት ነበር አደለ ለምንስ ያብን ሳታስፈቅደው ሮቤል ጋር ሄደች ማለት አትገናኝ ካላት እንዲ እንዲ ከሮቤል ጋር ልገናኝ ነው ብላ መናገር ሳይገባትም ሲቀጥል ደግሞ ህርቁ ላይ ራሱ ያብ ደስተኛ በፍጹም አደለም ፈገግ ሳይን ነው ነገሩ ሁሉ የተላቀ የተጣ እና ፈገግ ሳይል ደስተኛ ሳይሆን ነው ሁሉ ነገር የተጠናቀቀው። ሲቀጥል ደግሞ ሌላ ጊዜ ያብ ጎን ቆማ ነበር ጥምጥም የምትልበት ዛሬ ግን ከኪሩቤል ጎን ነው ቆማ። ኪሩቤልን ነው አቅፋው ራሱ የዘጋችው ማለት ነው። እና ነገሩ ምንድን ነው እየተካሄደ ያለው? እኛን ነው የተሸወድነው። እኔ ግራ ገብቶኛል። ምክንያቱም ያብም ደስተኛ አይደለም በአሁኑ ማለት ነው እና ሄሎ ነገሮችን የምታስተካኪ ከሆነ አስተካኪ። ሲቀጥል ደግሞ እውነት እውነት እሱ ለትዳር ነው እየፈለገሽ ያለው። ሲቀጥል እስከ ቤተሰብሽ ድረስ የሄደው እኮ አንቺን ፈልጎሽ አፍቀሮሽ ነው። ግን ሀምሳ ሀምሳ ፐርሰንት ነው ካሁኑ ዲ ብለሽ ለሮቤል ብለሽዋል። ይሄ ነገር እንዴት ነው ማለት? አንቺ ራሱ ግራ ያጋባሽ ነው ማለት ነው ወይስ አትወጂውም? ካልወደድሽው ግን በቃ ወይን ራቂው። ሀምሳ ሀምሳ ከሚሆን እሱ ለትዳር ከፈለገች ሙሉ ፐርሰንት ነው መስጠት ያለብሽ ገባሽ። አንቺ ካላጠፋሽ እሱ ከእሱ ላይ ምንም አይነት ስተት አታገኝም። ልዩ ነበረች፣ ልዩን ከመሀል አስወጥቷል እሱ ማለት ነው። እና እኛ በጣም አላቅም። ድራማ እየሰራችሁብን ይሁን ፊልም እየሰራች ይሄ ቀለበቱ ውሸት ነው ማለት ነው ወይስ ለምንድነው? ነው ጓደኞችሽ ለያብ ክብር እንደማይሰጡት አላውቅም ሲቀጥል ደግሞ አንቺ እሱን የምትፈልጊ ከሆነ ለምንድነው ከጓደኞችሽ መራቅ ያልፈለግሽው? እኔ ብቻ ዝብርቅርቅ እንደኔ ጓደኞች ዝብርቅርቅ ያለ ነገር የሆነባችሁ ሰዎች አላችሁ ማለት። ግራ ገብቶኛል ማለት የእሷ የእሷ ውሳኔ ምን እንደሆነ ራሱ እኛ ግራ ግብት ነው ያለን ማለት እውነት ያብን ትፈልገዋለች ለምንስ? ካልፈለገችው ለኪሩቤ ለሮቤ ለምን እንደማትፈልገው ምናምን ብዙ ነገር እንደነገረችው ነው እሱ እየተናገረ ያለው። እንግዲህ እኛ በሚዲያ ያየነው ከልዩ ጋር እንደተጣሉ በልዩ ምክንያት እንደሆነ ነው እኛ የምናውቀው። እንግዲህ ምን ምን ወሬ ለሮቤል እንደነገረችው አናቅም። ስለዚህ ምንድን ነው ያልተተማመነችበት? ሲቀጥል ደግሞ በህይወቷስ ለምን ይሄን ያህል መቀለድ አስፈለገ ማለት ነው። ማለት ለምን ይሄን ያህል በህይወቷስ መቀለድ ፈለገች? እኛንን የተሸወድ ነው ወይስ ይሄ ነገር፣ እኔ እናቴ ትሙት፣ ማለት አሁን በጣም ዝብርቅርቅ ያለ ነገር ውስጥ ያለ ነው። ሲቀጥል ክብር የሚባል ነገር አለ፣ ለያብ ያላት ክብር ክብር ማለት ክብር አትሰጠውም፣ ጓደኞቿ እንዲያከብሩት አታደርግም፣ እሱ እንደሚሆንላት እሷ አትሆንለትም። እና አሁን ከፊቱ ላይ እውነት ያብ ደስተኛ ሁኑ አንድ ፈገግ እንኳን ሲል አልታየም። ሲቀጥል ሌላ ጊዜ ሄዱ ያብ ላይ ነበረ ጥምጥም ምናምን የምትለው፣ አሁን ግን ከያብ ርቃ ሮቤል ጋ ነው። በመጨረሻ እንኳን ሮቤልን አቅፋ ነው የተዘጋው ማለት ነው። እና ይሄ ነገር ምንድን ነው? በራሷ ህይወት ነው ቃቃ እየተጫወተችው ወይስ በእኛ ጭንቅላት ነው ቃቃ እየተጫወተች ያለችው? እኔ ግራ ስለገባኝ ነው ለምን እኛ በእሷ የተነሳ ኦዲየንሶች ኃጢአት ውስጥ እየገባን ነው። እሷን እዚህ ሰው ሲያስገፋት እኛ እኛ እሷን ያስከፋትን ሰው እንሰድበዋለን። በቃ ስለምንዳ ስለምንናለድ ሙልጭ አርግተን ነው የምንሰድበው። ምክንያቱም ጉዳቷን ስለማንፈልግ ያብንም የነካብን ሰው ሲኖር እንደንት ነው የሚያንቀጠቅጠኝ ልክ የሉ እንደምጨነቅለት ለያብም እንደዛ ነው። እኛን ኃጢአት ውስጥ እየከተተች ነው ወይ ከያብ ጋር እውነት ትክክለኛ ፍቅር ነው ወይ ያላት? እኔ ግራ ገብቶኛል። እውነት ቀለበቱ የትክክል ነው ወይ የተደረገው? ለምንድን ነው ለቀለበቱ ክብር ያሌላት? ቀለበት ማድረጓን እራሱ እኮ አትናገረውም ጓደኞቿም እንደዛ ናቸው ማለት ነው እ ይህ ሲቀጥል ደግሞ ለምንድን ነው ለያብ ክብር ማሰጠው? አትጂ እሱ ጋር እንዳትጂ ካላት ለምንድን ነው እሱ ለሱ ሳትነግረው ልትሄድ የቻለችው? ምክንያቱም እውነተኛ ለትዳር የምታስበው ከሆነ ከእሱ ምንም ነገር መደበቅ የለባትም። ሲቀጥል ከኪሩቤል ጋር ያወራችው ነገር ራሱ ግራ ማያጋባ ነው። እስኪ እኔ ነኝ የተሳሳትኩት ወይስ እንደኔ እናንተ ግራ ተጋብታችኋል? ለምን እኛ ኃጢአት ውስጥ እየገባን ነው በእሷ የተነሳ? እግዚአብሔርንም ሰውንም እያሳዘንን ነው። እኔ ግራ ግብት ብት ነው ያለኝ። ክርስቶስን ነው ማለት ሄሉን መያዝ በጣም ነው ከባድ። እግዚአብሔር አሁን ያዝና። ስንት ጭብጥ ብትነት አድርጓለች እና በቃ ማለት የሄሉን ነገር መያዝ በአሁን ሰዓት በጣም ነው የሚከብደው የሚከብደው ማለት ነው። እንደኔ እንደኔ ከበዳችሁ አላችሁ ወይ? እንደኔ ግራ የተጋባችሁ አላችሁ ወይ? በማርያም ጻፉልኝ። ማለት እኔ በፊት የምናውቃት ሄሉና የአሁኗ ሄሉ ሌላ ሄሉ ነች። በጣም ሌላ ሄሉ ማለት ነው። እንዴ አንድ ሴት ባለ ትዳር ከሆነች ለባሏ የተለየ ክብር ነው የሚሰጣት። እሷ ግን ከባሏ ይልቅ ለጓደኞቿ ነው ክብር እየሰጠች ያለችው። ሲቀጥል ደግሞ ባሏን የደበደበውን ሰው ከአሁኑ ዲ ጓደኛ ማድረግ አስፈላጊ ነው ወይ? በመሀልስ እምነት ይኖራሉ ወይ? እና አሁንም ኪሩቤል ምን እያለ ነው እኔ አላምንም ከነገረችኝ አንጻር ከሱ ጋር መዝለቋን አልቀበለውም እያለ ነው። ምን አይነት ነገር ብትነግሪው ነው? ምን አይነት ነገር የሚያሳምን እንግዲህ እኛ ካየነው ውሸት ውጭ፣ ካየነው ውጭ ለኪሩ ለሮቤል ኪሩቤል እያልኩ እኮ ነው፣ አያ እንትን ኪሩቤል እና ሮቤል እየተምታበት። ለሮቤል ምን አይነት ነገር የአብን ገበና ብትነግሪው ነው እንደዚህ ሌላ የቻለው ሲቀጥል የባል ገበና ለጓደኛ የፈለገ ነገር ቢሆን አይነገርም። ጥልም ቢኖር እንትን ማለት እሱንም ልታበሽቂ ቢሆን ይሄን ያህል ሮቤል በያብ ላይ እንዲህ እንዲህ እንዲህ ብሎ እስኪናገር ድረስ የደረሰበት ነገር ግራ ገብቶኛል። እኔ ሄሉ በራስሽ ዕቃ ዕቃ እየተጫወትሽም ይመስለኝ እና ግራ ገብቶናል። ሲቀጥል በእኔ እንጃ በቅርቡ ራሱ የምትለያዩ ነው ከያብጋም ይመስለኝ የሚመስለኝ፣ ምክንያቱም አቋምሽ ራሱ ምንም እንኳን እሱ እኛ ራሱ ልንተማመንብሽ አልቻለም። አቋምሽ ራሱ ግራ የተጋባ ነገር ነው ማለት ዝብርቅርቅ ያለ አቋም ነው ያለሽ። እኔ እንጃ ውስጤ በትንሽ ነገር የምትለያይ ነገር አድርጎ ነው ውስጤ እያመነው በቃ ያልሆነ ነገር የምታስተካኪው ነገር ካለ አስተካኪ፣ ባህሪሽም ሆነ ማስተካከል። ሲቀጥል ደግሞ የትዳር አጋር ካሰብሽው የትዳር አጋር ሚስጥሩ ሚስጥርሽ ነው እንጂ ለጓደኛ የባል ሚስጥር ገበና፣ የፈለገ ቢበድልሽ፣ የፈለገ ብታዝኝበት አሳልፈሽ ለሱ መስጠት የለብሽም። ሲቀጥል ደግሞ ሮቤን ሊደበድበው የቻለው አንቺ በተናገርሽው ቃል ነው። እንደተናገረው አንቺ የነገርሽ ነገርና አሁን ያደረግሽው ድርጊት ግራ ገብቶኛል። ሲቀጥል ደግሞ እንደዚህ ወስኖ የሚሄድ አይመስለኝም እና ሲሄድ አልቻልኩም። እረ ሄሉ ፍቅር ካለብሽ እውነተኛ አፍቃሪ ኮሽ ባልሽ ማንም ሰው እንዲደበድበው አሁን ያብኮ ለእሱ አንሱ አይደለም። በነገራችን ላይ መፍቀድም የለብሽም። ሲቀጥል ደግሞ ይሄን ያህል በቀል በጣም ነው የሚያስጠላው። በጣም ማለት ነው። ማሻሻል ያለብሽን ነገር ብታሻሽ መልካም ነው። የወደደሽ ሁሉ ወንድ አያገባሽም። ያፈቀረሽ ሁሉ አያገባሽም። እንደ መደበሪያ የተጠቅመውብሽ የሚሄዱ ብዙ ወንዶች አሉ። እኛም ሴቱነ ስላሳለፍ ነው መልክን አይተን ቆመናን አይተን ተጠግተን ተጠቅመውብን ጊዜያቸውን አሳልፈው ጥለውን የሄዱ መዓት ወንዶች አሉ። አንቺም ቢሆን የሚወድሽን የሚያከብርሽን ትተሽ መልክና ቁመና እንደዚህ አይተሽ ሂደሽ ጊዜ ማሳለፊያና መደበሪያ አድርገውሽ እንዲሄዱ መንገድን ባከፍቺ እኔ ነው ደስ የሚለኝ ማለት ነው። አሁን ያ አሁን ያ ምን አይነት እምነት ነው ለአንቺ የሚኖረው ማለት ግራ ገብቶኛ። እምነት ማለት አንቺ አሳልፈሽ ሁሉንም ነገር ለኪሮ ለሮቤል ነግረሹ፣ ይሄን ያህል ሮቤል ሊያስደበድበው ከደረሰ ከአሁን ወዲስ ምን አይነት እምነት ነው ከአንቺ ጋ ያለው? ነገም ችግር ቢፈጠር ታስደበድበኛለች ወይ የሆነ እንትን ትላለች ብሎ እምነት ራሱ የሚኖር አይመስለኝም። እኔ ሳስበው እና እኔ የጋብቻው ነገር የቀለበቱ ነገርም እኔ ፌክ ነው እየመሰለኝ ያለው ማለት ነው። ምክንያቱም እውነተኛ ቢሆን ኖሮ ሴት ልጅ ይሄን ያህል እስኪደበድበው የሚነገር ወሬ ያለ ከእንደገና ደግሞ ይሄን ያህል ደረጃ የሚኬድ አይመስለኝም አይመስለኝም። እና አሁን ምን ያህል እምነት ይኖረዋል እሱስ? በአንቺ ሲቀጥል ደግሞ እኛንም የተሸወድ ነው። እኛ እኛን እኛን የሸወዱ ነው። የቀበለቱ ነገር እራሱ ውሸት ነው ማለት ነው። ውሸት ነው ማለት ነው። እኔ እንግዲህ አላውቅም፣ እሱ ጋር እውነተኛ ሊኖር ይችላል። ልቡ እንደሚያፈቅርሽ ነው በደንብ የሚያስታውቀው። ያንቺ ነገር ግን የተረጋጋ ልብ የለሽም። በቃ የሆነ ወላዋይ ልብ ነው፣ እንደዚህ ዥጥ ዥጥ የሚል ውልውል ያለው ልብ ነው ያለሽ። እና ልብሽን አረጋግተሽ እናቴ፣ በጊዜሽ አትጫወቺ፣ በህይወትሽ አትጫወቺ። ሴት ልጅ ነሽ፣ እድሜ ይሄዳል። ማንም ቆይ ዛሬ የከበቡሽ ሁሉ ወንዶች ጥያቄ የሚጠፋበት ዘመንም ይመጣል። ወንድ ልጅን መቅፋት መጥፎ ነው። አወዳደቅሽም አያምርም። እኔ እውነትም ነው የምናገረው እና እንደ እኔ ግራ የተጋባችኋላችሁ ወይ? ዛሬ ባያችሁት ነገር ምን አይነት አስተያየት ነው ያላችሁ? ሲቀጥል ደግሞ ያብ ላይ ሲያነበባችሁት ነገር ምንድን ነው? ደስተኛ በፍጹም አይደለም። በአሁኑ በሚደረገው ነገር ፊቱ ላይ በደንብ ነው የሚነበበው አንቺ ደስታውን የምትመልሽ ከሆነ መልሰሽ ማየትን እንፈልጋለን ማለት ነው ለአንቺ እንደሚያስብልሽ አንቺም ለሱ ብትጨነቅለት ጥሩ ነው ብዬ ነው አንዴ ከመለጠሽ የቻዝ እኔ እንጃ እኔ አሁን ሳስበው ራሱ ብዙ ጊዜ አብሮ ከያብጋ የሚቆዩ አይመስለኝም እንዲሁ ሳስበው በዚህ ሁኔታዋ ከቀጠልሽ ከያብጋ የመዝለቅ ቻንሷ በጣም ትንሽ ነው የሚሆነው በጣም በአጭር ጊዜ ነው የሚሆነው በዚህ ባህሪዋ ነገሮችን ካላስተካከለች፣ ቃሉን ካላከበረች፣ ባሏን ከጓደኛዋ ካላስበለጠች ብዙ ነገር ልታጣ ትችላለች ብዬ ነው የማስበው። እና ሰከን ብለሽ ራስሽን አይተሽ ወደ ራስሽ ለመመለስ ሞክሪ። እኛንም ኃጢያት ውስጥ አትክተችኝ። በአንቺ የተነሳ እግዚአብሔርንም ሰውንም እንድናሳዝን አታድርጊኝ። ልብ ግዢ፣ ማስተዋልን ግዢ። የሚወድሽን የሚንከባከብሽን ሰው አትጪ ሁሉም ነይ ነይ ሲሉሽ እውነት እንዳይመስልሽ። እድሜ ቁጭ ብሎ አይጠብቅም። ይሄን ነውን የምመክራት። አምሳ አምሳ ያልሽኮ ግራ ገብቶናል። ሲቀጥል ደግሞ ያብ ቆፍጣናው ቆፍጠን በፊት እንደ መጀመሪያ እንደ መጣሁ ሁነክ ነው ማየትን የምንፈልገው በቃ ለውሳኔክም ለምታደርገው ነገርም ቆፍጠን ቆፍጠን ቆፍጠን ያለ ማለት ነው። በህይወትህ ማንም ሰው እንዲጫወትብህ አትፍቀድ። ጓደኞቿም እንዲያላግጡብህ መንገድን ባትከፍት ደስ ነው የሚለኝ። ቆራጥ ማለት ነው። ፍቅርህንም በመጠኑ ብታደርግ ብዬ ነው የማስበው። አንድ ብዙን ጊዜ እኛ ሴቶች ስብስፍ የሚልልን ወንድ ስናገኝ አናት ላይ እንቅዘን እንላለን እና ሁሉን ነገር ቁጭ ብላችሁ በጥሞና ብትነጋገሩ ብታስቡ ጥሩ ነው ላለው እኛንም ሀጽያት ውስጥ እየከተትሽን፣ ሰውን እያሰደብሽ ምክንያቱም ዛሬ ያዝንሽ ስትን ነጋን ይዝሽም ማለት እኛን ራሱ ግራ እያጋ የቀለበቱ ነገር ራሱ እኛን ግራ እየገባን ነው። እና እንደኔ ግራ የተጋባችሁ አላችሁ ወይ? የዛሬውንስ እንዴት አያችሁ? በተረፈ ሰላም አምሹልን። እግዚአብሔር ከእናንተ ጋር።